ሰላም ጤና ይስጥልኝ፣ ተመልካቾቻችን። እንኳን ወደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ልዩ ዝግጅት እንኳን በሰላም መጣችሁ። ዛሬ የምንገኘው በታሪካዊ ቀን ላይ ነው። ምክንያቱም የኢትዮጵያ አየር መንገድ በተለያዩ ዓለም ሀገራት መዳረሻውን እያሰፋ አፍሪካን ከሌሎች ዓለማት ጋር እያገናኘ ያለ ግዙፍ አየር መንገድ መሆኑ ይታወቃል። ዛሬ ታሪካዊ የሆነውን ከኢትዮጵያ ማለትም ከአዲስ አበባ ቦሌ ኢንተርናሽናል ኤርፖርት ወደ ተባበሩት አረብ ኤሚሬትስ ግዙፏና ዋናው የቱሪዝም እንዲሁም የንግድ መዳረሻ ወደ ሆነችው ሻርጃ ከተማ የመጀመሪያውን በረራ ጀምሯል። በዚህ ታሪካዊ ጉዞ ላይ እንግዲህ ከኢትዮጵያ አየር መንገድ የስራ ኃላፊዎች፣ እንዲሁም የበረራ አስተናጋጆች፣ እንዲሁም ከተለያዩ ማህበረሰብ ክፍሎች ወደ አካባቢው ወደሚጓዙ ሰዎች ጋር አብረን እየተጓዝ እንገኛለን። እንግዲህ እስከ ዝግጅት ፍጻሜ አብራችሁ የሚታወዩ በመጋበዝ ነው የወጋዬ ነኝ። መልካም ጉዞ ሻርጃ ቅንጡና ዘመናዊ ከሆኑ የተባበሩት አረብ ኢምሬቶች ከተማ መካከል አንዷለች አለች አምስት ሺህ ዓመታትን በሚጠጋ ጥንታዊ ታሪካዊ እንዲሁም በማራኪ ባህሏ ተለይታ ትታወቃለች። የተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ የአረብ ዓለም የባህል መዲና ብሎ በክብር መዝግቧታል። ሻርጃ ከባህል ባለፈ በጠንካራ ምጣኔ ሀብቷም የምትታወቀው ሻርጃ በባህረ ሰላጤው የተረጋጋና ቅይጥ ምጣኔ ሀብትን ከያዙ ቀዳሚ ከተሞች መካከል ነች። ሻርጃ እንደምታውቁት በባህል ቅርስና ምጣኔ ሀብታዊ ስብጥር የበለጸገች ከተማ ናት። እኛ የብዝሃ ዕድሎች መግቢያ በር፣ የንግድና ትምህርት ማዕከል ነን። ከመላው ዓለም ለሚመጡ ሰዎችን ተቀባይ ቤት ነን። ይህ ከተማዋ ከባህል እንዲሁም ንግድ እንቅስቃሴ አንፃር ያላትን የላቀ ሚና ከግምት በማስገባት ነው የኢትዮጵያ አየር መንገድ ወደ ሻርጃ በቅርቡ የመንገደኞች በረራውን ይጀምራል የባህልና ዓለም አቀፍ ንግድ ሀብት ባለቤት ወደሆነችው ወደ ሻርጃ የሚደረገው አዲሱ የመንገደኞች በረራችን ምርቃት የኢትዮጵያ አየር መንገድ ከተባበሩት አረብ ኢምሬቶች ሰፊው ቀጠና እንዲሁም ከተባበሩት አረብ ኢምሬት ህዝቦች ጋር ትስስሩን ለማጠናከር ያለውን ቁርጠኝነት የሚያረጋግጥ ጠንካራ ማሳያ ነው። ይህ አዲስ መስመር እንከን አልባ አቀፍ ትስስርን ወደ እና ከሻርጃ ለማቅረብ ታልሞ የተከፈተ አሁን ካለው የካርጎ አገልግሎታችን ጋር በይበልጥ የሚጣጣም ነው። ይህ የጉዞ መስመር ከበረራም በላይ ነው። ከተሞቻችን ብቻ ሳይሆን ህዝቦቻችን፣ ባህሎቻችን እንዲሁም የጋራ ትልሞቻችንን የሚያገናኝ ሌላኛው ድልድይ ነው። እያደገ የመጣውን የሁለቱ ሀገራት የአጋርነት መንፈስም ያንጸባርቃል። ሻርጃ የኢትዮጵያን ኤርላይንስ ኔትወርክ ተቀላቅላለች። እንኳን ደስ አለን። ይህ በአየር መንገዱ የ2035 ቪዥን ላይ በጉዞ መዳረሻ ማስፋፋት ፕላን የተደረገ ነው። ያንን ፕላን ተግባራዊ ለማድረግ በሚደረገው ጥረት በዛሬው እለት ሻርጃ በሳምንት አራት ጊዜ በረራ ለማድረግ ጀምረናል። በአጠቃላይ በዩናይትድ አረብ ኤሜሬትስ በቀን ሶስት ፍላይቶች አሉ። ከኢትዮጵያ አየር መንገድ ሌላ የኤምሬትስ አየር መንገድ ይበራል። እንዲሁም እንደገና ፍላይ ዱባይ የተባለ የዩናይትድ አረቢያ ኤምሬትስ አየር መንገድ ይበራል። ሶስተኛ ደረጃ እንዲሁ እንደገና የዩናይትድ አረብ ኤምሬትስ አየር መንገድ ኤር አረቢያ የተባለ ካለፈው ጃንዋሪ ጀምሮ በረራ ጀምሯል። የሚያሳየው እንግዲህ ዩናይትድ አረብ ኤምሬትስ እና ኢትዮጵያ እንዲሁም ወደ መላው አፍሪካ ያለውን የገበያ እድል ነው የሚያመላክተው። ያሉት እንግዲህ ትልልቅ የተባሉት አይሮፕላኖቻችንን ነው ዱባይ ላይ ያሰማራ ነው፣ ግን ያ በቂ ሆኖ አልተገኘም። ስለዚህ ያው ተጨማሪ መስመሮችም ተጨማሪ በረራዎች መጨመር እንዳለብን ያው በመረዳታችን ዛሬ ሻርጃ በሳምንት አራት ቀን ልንጀምር ይህ የጉዞ መስመር የኢትዮጵያ አየር መንገድ መዳረሻውን በማሳደግ የገበያ ድርሻውን እንዲያሰፋ ከማድረግ ባሻገር ሻርጃ ከዙሪያዋ በተለይም ከአፍሪካ ጋር ያላትን ትስስር የሚያጎለብት ይሆናል። ይህም በተለይ በከተማዋ ምጣኔ ሀብታዊ ጉዞ ላይ ጉልህ ሚና እንደሚጫወትም ተጠብቋል። ይህ አዲስ መስመር የጋራ ተጠቃሚነት እንደሚኖረው እንተማመናለን። የኢትዮጵያ አየር መንገድ ሻርጃ ስትራቴጂያዊ መሰረትን ታቀርባለች እየተሰባጠረ የተጓዦች መስመር እና ጠንካራ የካርጎ መሰረት ልማት ተደራሽነትን ታቀርባለች ለሻርጃ የአፍሪካ ቀዳሚ አጓጓዦች ማዕከል የሆነው የኢትዮጵያ አየር መንገድ መጨመር በተጨባጭ በሁኔታ ትስስራችንን ያጠናክርልናል ለነዋሪዎቻችንና ቢዝነሶቻችን የአዲስ አበባ እንዲሁም የአፍሪካና ከዚያም በላይ ለተዘረጋው ለሰፊው ትስስራችሁ ቀጥተኛ ተደራሽነትን ይሰጣል የኢትዮጵያ አየር መንገድ ከተባበሩት አረብ ኤሚሬቶች ጋር የቆየ ታሪካዊ ትስስርን መስርቶ ቆይቷል። ወደ ሀገሪቱ መብረር ከጀመረ ወደ 50 ዓመታት የሚጠጉ ሲሆን አየር መንገዱ ዛሬ ላይ በመካከለኛው ምስራቅ እንዲሁም በመላው ዓለም ወሳኝ ከሚላቸው የበረራ መዳረሾች መካከል የተባበሩት አረብ ኤሚሬቶች ትጠቀሳለች። የኢትዮጵያ አየር መንገድ ወደ ዩናይትድ አረብ ኤሚሬትስ መብረር የጀመረው እንደ አውሮፓውያን አቆጣጠር በ1976 ነበር። የመጀመሪያው መዳረሻውም አቡዳቢ ነበር። ሆኖም ግን በተለያየ ምክንያት አቡዳቢ አልቀጠለም። ለረጅም ጊዜ ወደ ዱባይ አቅጣጫውን ቀይሮ ኢትዮጵያ አየር መንገድ ዱባይ እንግዲህ ከ1979 ጀምሮ እንግዲህ ለበርካታ ዓመታት እየበረረ ነው። የበረራ ቁጥሮቹንም ከጊዜ ወደ ጊዜ እየጨመረ አሁን እንደውም በቀን ሶስት ጊዜ እንግዲህ ዱባይ እየበረረ ነው። ከመንገደኛ ማጓጓዝም ሌላ የእቃ ጭነትም ፕሬተር ኤርክራፍቶቻችንንም እናሰማራለን። እንደሚታወቀው እንግዲህ የኢትዮጵያ አየር መንገድ ና የዩናይትድ አረብ ኤምሬትስ መንግስታት በጣም የተቀራረበ ጥሩ የሆነ ግንኙነት አላቸው። በዛ መሰረት እና አሁን ካለን ጥሩ ግንኙነት አንጻር ዛሬ የመጀመሪያውን በረራ ወደ ሻርጃ እናደርጋለን። ዘን ከሳምንታት በኋላ ደግሞ ወደ ዩኤኢ ዋና ከተማ የሆነችው አቡ ዳቢ ደግሞ የሚቀጥለው በፊት አቁመ ነው የነበረውን በረራ እንጀምራለን ማለት ነው። ይህንን ሀሳብ ከጀመርን ጀምሮ የሻርጃ የዩናይትድ አረብ ኤሚሬትስ መንግስትና መንግስት እና በተለይ ደግሞ የሻርጃ የሲቪል አቬሽን ባለስልጣን ከፍተኛ የሆነ ትብብር አድርገውልናል። ይሄ በረራ እንዲሳካ ሁሉንም አይነት ድጋፎች ከመጀመሪያው ሰዓት አንስተን እስካሁን ድረስ ባለበት ጊዜ እንዳያችሁትም ራሳቸውን ቀርበው ምስጋናቸውንም ደስታቸውን አብረው ገልጸውልናል። ከፍተኛ ለ ትብብር ነው ያለን። ከዩናይትድ አረብ ኤሜሬቶች ጋር ያለው ግንኙነት በጣም ቆንጆ ደረጃ ላይ እንዳለ የሚያሳይ ነው። ይህን ደግሞ እንቀጥልበታለን። ኢትዮጵያና የተባበሩት አረብ ኤሜሬቶች በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ በንግድ ኢንቨስትመንትና ደህንነት ትብብራቸውን ማጠናከር ችለዋል። የተባበሩት አረብ ኤሚሬቶች የኢትዮጵያ ወጪ ንግድ አራተኛዋ ከፍተኛ መዳረሻ ስትሆን ኢትዮጵያም እንዲሁ ለተባበሩት አረብ ኤሚሬቶች ምርቶች ተመራጭ ገበያ እየሆነች መጥታለች። ይህን ከዕለት ወደ ዕለት እየጠነከረ ያለ የሁለት ወዳጅ ሀገራትን ትስስር ይበልጥ በማጠናከር ረገድ የኢትዮጵያ አየር መንገድ አዲሱ የመንገደኞች በረራ ጉልህ ሚናን እንደሚጫወት ተጠብቋል። የተባበሩት አረብ ኤምሬቶችና ኢትዮጵያ ጠንካራና እየሰፋ ያለ ግንኙነት አላቸው። የተባበሩት አረብ ኤምሬቶች ለኢትዮጵያ ከቀዳሚ የንግድ አጋሮችና የኢንቨስትመንት ምንጮች ከሆኑ ሀገራት መካከል አንዷ ናት። ከግብርና እስከ ሎጂስቲክ እንዲሁም ከታዳሽ ኃይል እስከ ኢኖቬሽን ትብብራችን የሚታይ ተጽዕኖን እየፈጠረ ነው። መካከለኛ ምስራቅ ዩናይትድ አረብ ኤምሬትስ ብቻ ሳይሆን ከሳዲ ጋር የነበረን ከፋታር ጋር የነበረን ከሌሎችም የመካከለኛው ምስራቅ ሀገራት ጋር የነበረን ነገር በጣም እድገት ያሳየ ይህም ደግሞ ክቡር ጠቅላይ ሚኒስትሩ ሪኮኔክት ካደረገ በኋላ እንደዚህ በሎጂስቲክስ በትራንስፖርት ግንኙነቱ እያደገ መጥቶ አሁን በጣም ጥሩ ደረጃ ላይ ነው ያለው ማለት ይቻላል። ይሄ ያለንበት ሀገር ስትራቴጂክ ፓርትነር ሊባል በሚችል ደረጃ የሚታይ ሀገር ነው። ብዙ ነገር ከኢትዮጵያ ጋር እየተሰራ ነው ያለው። አሁን ደግሞ የኢትዮጵያ ኢኮኖሚ ላይ ብዙ ሪፎርሞች መካሄዳቸው በፊት ከነበረው በላይ እይታቸውን ወደ ኢትዮጵያ ያደርጉበት፣ ኢትዮጵያን የሚያዩበት ደግሞ የአፍሪካ ጌትዌይ አድርጎ ነው የሚያዩት። ኢትዮጵያን ብቻ አይደለም የአፍሪካ ሲትን በመሆናችን ትልቅ አድቫንቴጅ ያለንና ይሄ ትልቅ ሴናሪዮ እየቀየረ ያለ ስራ ነው እና ይሄን አጠናክሮ መቀጠል ያስፈልጋል። ከሁሉም በላይ የኛ ፎከስ የኢኮኖሚክ የቢዝነስ ዲፕሎማሲ ላይ የሚሰራው ስራ ነው። ከዲፕሎማሲ አንጻር የምንሰራው እሱን አጠናክረን ሌሎች የቱሪዝም እግረ መንገድ አብሮ እያደጉ የሚሄዱ ናቸው። አሁን የቱሪስቱን መጠን እየጨመረ ነው ያለው። በቀጣይ እነዚህ ላይ ነው ፎከስ ማድረግ የምንፈልገው። ሌሎቹ እንዳሉ ሆነው ይተዋሉ ሳይሆን በተለይ የቢዝነስ ዲፕሎማሲውና የቱሪዝሙ በጣም እያደገ የዜጋውም ጎን ለጎን እየተሰራበት እንዲሄድ እየተደረገ ነው ያለው። ወደ ሻርጃ የሚደረገው የመንገደኞች በረራ በሀገሪቱ መካከል የንግድና ቢዝነስ እንቅስቃሴዎች እንዲስፋፉና የኢንቨስትመንት አማራጮችም እንዲያድጉ በማድረግ ውስጥ አበርክቶ የበዛ እንደሚሆን ታምኖበታል። ከዚህ ሻርጃ ለመሄድ በዱባይ ሄጄ ከእንደገና ከዱባይ ነበረ በትራንስፖርት ወይ በትሬን ወይ በግል ባስ ነበር የምሄደው። አሁን ይሄ በረራ ስለተጀመረ በጣም ደስተኛ ነን። ሁለተኛ ነገር ከወጪ ከተወሰነ ወጪ ደግሞ ቆጥቦናል እና ይሄ ጉዞ ቢበረታታልን ወደፊት ጥሩ ነው። ላለው ይሄ ሀገር በጣም ብዙ ተርኖቨር አለ። ወደ ኢትዮጵያ የሚሄድ ህዝብ ቁጥር በጣም ብዙ ነው። እንደገና ደግሞ ከኢትዮጵያ ወደዚህ የሚመጣ ብዙ ነው። ስለዚህ ለፖለቲካ ግንኙነቱ የሁለቱ ሀገር ግንኙነትን ከፍ የሚያደርግ ነው። ሀቦቹ በሰፉ ቁጥር ደግሞ ሰው ሳያንገላታ አሁን በፊት የነበረው ከሻርጃ ወደ ዱባይ፣ ከአቡዳቢ ወደ ዱባይ የግድ ሰው ሞብ ሲያደርግ ብዙ ውጣ ውረዶች ስለነበሩበት ሰው ላይመርጥ ይችላል መሄዱን ሁሉ። ያንን የሚያቀል አይነት የቱሪዝም ላይ ኢኮኖሚ ላይ እንዲሁም ባህል ላይ በተለይ የሁለቱን ሀገራት ባህል ሼር ማድረግ ላይ ትልቅ እንድምታ ያለው ይህ አዲስ የጉዞ መስመር እነዚህ የምጣኔ ሀብታዊ ትስስሮችን ይበልጥ ያጠናክራል፣ ለቢዝነሶች አዲስ በር ይከፍታል፣ የበለጠ የሰዎችና ምርቶች እንቅስቃሴን ይደግፋል፣ እንዲሁም ይበልጥ የሰፋ መስተጋበርን በሀገራቱ መካከል ያበረታታል። ከዚህ በተጨማሪም ቱሪዝምን ከፍ ሲያደርግ ቤተሰቦችንም ያቀራርባል የጋራ መረዳትንም የሚያጎለበት ሲሆን የሚያገናኘንን የወዳጅነት ትስስርንም ያጠናክራል። ይህ በሻርጃ ኤርፖርትና በኢትዮጵያ መካከል ትብብርን በሚታይ ሁኔታ ይጨምራል። ይህ ድልድይ ሁለቱንም ሀገራት ያገናኛል፣ እንዲሁም የጋራ ወደፊታችንንም ይገነባል። በአፍሪካና የተባበሩት አረብ ኢምሬቶች መካከል ያለውን የጉዞ ባህል ያሳድጋል። እንደሚታወቀው እንዲህ የኢትዮጵያ አየር መንገድ ዋናው የሀገራችን ዋና ዋና ወደብ ነው። ሶ ከዚሁ ጋር ተያይዞ አየር መንገዳችን በተለይ ባደጉ ሀገራት ላይክ እንደ ዩናይትድ አረብ ኤምሬትስ በጣም የተጠናከረ የፍሪ ዞንና የወደቦች ኢንተርናሽናል የሆኑ ወደቦች ያላቸው ሀገሮች ላይ የምንፈጥረው ግንኙነት ለሀገራችን ኢኮኖሚ እድገት በተለይ ደግሞ ወጪና ገቢ ንግዶች ላይ የሚኖረው አስተዋጽኦ ትልቅ ነው። በዚህ መሰረት ዛሬ እኛ የመንገደኛ በረራ ብንጀምርም ለአመታት <laughs> ግን ከአዲስ አበባ ሻርጃ እና ከሻርጃ ደግሞ ወደ አዲስ አበባ እና ወደ ተለያዩ የአፍሪካ መዳረሻዎች የካርጎ ስራዎችን እንሰራለን። በረራዎች በቋሚነት አሉ። ባለው እድል አንጻር እሱ አሁን ደግሞ የመንገደኛውን በረራ መጀመራችን ይህንን ያለውን የንግድ ትስስር በተሻለ መልኩ እያጠናከረልን ይሄዳል ብለን እናምናለን። Ethiopia has ኢትዮጵያ ከቢዝነስ አንጻር ትልቅ አቅም አላት። ስለዚህ ከሻርጃ ወደ አዲስ መገናኘቱ በጣም ስትራቴጂ እርምጃ ነው። በተጨማሪም የኢትዮጵያ አየር መንገድ መሰረቱን በአዲስ አበባ ያደረገ የአፍሪካ ትልቁ አጓጓዥ እንደመሆኑ በርካታ ቢዝነሶችንና እውቅናን እንደ ኢትዮጵያ ወዳሉ ሀገራት ያመጣል። ምክንያቱም ዛሬ ኢትዮጵያ ከምንም በላይ የምትታወቀው በኢትዮጵያ አየር መንገድ አማካኝነት ነው። በእርግጠኝነት ለኢትዮጵያ ሕዝብ፣ ለኢትዮጵያ ምጣኔ ሀብት፣ ለኢትዮጵያ መንግስት ከመላው አፍሪካ ጋር እንዲተሳሰር በርካታ እድሎችን እየሰጠ ነው። በአፍሪካ ቀዳሚው አቪዬሽን ተቋዋሚ የሆነው የኢትዮጵያ አየር መንገድ አፍሪካን በማስተሳሰር ረገድ ፈር ቀዳጅ ከአህጉራዊ የእርስ በእርስ ትስስር ባለፈም አፍሪካን ከተቀረው ዓለም በማገናኘት ውስጥ ቀዳሚ የሆነው አየር መንገድ ወደ ሻርጃ የጀመረው የመንገደኞች በረራው አህጉሪቱን ከመካከለኛው ምስራቅና እንዲሁም እስያ ይበልጥ የሚያስተሳስር ይሆናል። የኢትዮጵያ አየር መንገድ አፍሪካን ከተቀረው ዓለም ለማገናኘት ቀዳሚ አየር መንገድ ነው። ሚድል ኢስት ብቻ የኢትዮጵያ አየር መንገድ በሳምንት ከመቶ በላይ ፍላይቶች እናደርጋለንና ይህም ደግሞ እንደሚታወቀው ኢትዮጵያ እንዲሁም አፍሪካ መካከለኛ ገቢ የሚያገኙ ሰዎች ጥር እየጨመረ እንደመምጣቱ በቱሪዝም፣ በንግድ እንዲሁም በካልቸራል ኤክስቼንጅ ላይ ትልቅ አስተዋጽኦ ይኖረዋል። አብዛኛው መንገደኞቹ ወደ ኢትዮጵያና ከኢትዮጵያ የሚወጡ ብቻ ሳይሆኑ እንደውም ምናልባት ከሁለት ሶስተኛ መንገደኛው በላይ የሆኑት ከሆነ ሀገር በኢትዮጵያ አድርገው ወደ ሌላ ሀገር የሚሄዱ ናቸው። ይህም ሊያደርግ የቻለው በጣም ኤፊሽንት የሆነ አዲስ አበባ ላይ ቅብብል በማድረግ በብዙ ቦታዎች እውቅናን አግኝቷል። እውቅና ብቻ ሳይሆን ደግሞ ገበያም ተወዳድሮ ሊያሸንፍ ችሏል። በዛም ምክንያት ነው እንግዲህ እንዲህ አይነት ፈጣን ፈጣን የሆነ የኢትዮጵያ አየር መንገድ ዓለምን ከአፍሪካ የሚያገናኝ አንድ አጓጓዥ ነው። ከየትኛውም የአፍሪካ ክፍል ተነስተህ ከየትኛውም የዓለማችን ሀገር ጋር መገናኘት ትችላለህ፣ ወይም ከየትኛው የዓለም ክፍል ተነስተህ ከአፍሪካ ጋር በአዲስ አበባ በኩል በኢትዮጵያ አየር መንገድ መገናኘት ትችላለህ። ስለዚህ አፍሪካን ያለ ኢትዮጵያ አየር መንገድ ማሰብ አልችልም። ምክንያቱም አፍሪካ በሆኑ ሰዓት ያላት እጅግ ጠቃሚ ነገር እርሱ ነው። በመላው ዓለም 144 መዳረሻዎች ያሉት የኢትዮጵያ አየር መንገድ በቀጣይ እነዚህ መዳረሻዎች ለማስፋትና የገበያ ድርሻውንም ለማሳደግ እንቅስቃሴ ላይ ነው። ከሻርጃ ባሻገር በቅርቡ ሌሎች ተጨማሪ መዳረሻዎችን በመላው ዓለም የሚጨምር ይሆናል። እዚሁ ወር ወደ ሃይድራባድ ህንድ አንድ ከተማ እንግዲህ ለህንድ ደግሞ አራተኛ መዳረሻችን ነው የሚሆነው። ወደዛም እንጀምራለን። በሚቀጥለው ወር ደግሞ አቡዳቢና ወደ ፖርቹጋል ከተማ አንደኛ ሁለተኛ ከተማ ወደሆነች ወደ ፖርቶ እንጀምራለን ወደ ኤዥያ ደግሞ ስናይ ቬትናም ለመጀመሪያ ጊዜ ወደ ቪትናም ሃኖዊም በረራ ታቅዶ ዝግጅቱ አልቆ አሁን ቲኬቶች አሁን የጠቀስኳቸው ቦታዎች ሁሉ ትኬት በመሸጥ ላይ እንገኛለን። የመዳረሻ መጠን ከማስፋት ባሻገር በአገልግሎት ሰጭነቱ በጣም ጥራቱን እየጠበቀ እንዲሁም በሴፍቲ በጣም የተሻለ ሪከርድ ያለው ድርጅት ነው። ስለዚህ የአገልግሎታችን ተጠቃሚ እንዲሆን ህብረተሰቡ ከፍተኛ ዝግጅት አድርገን በሁሉም ዘርፍ በከስተመር ሰርቪስ፣ በሴፍቲ የተሻለ አሰራር ከጊዜ ወደ ጊዜ ወደ ጊዜ አገልግሎታችንን እያሻሻልን ነው እና አገልግሎት ለመስጠት ዝግጅታችንን ጨርሰን ይጠበቅኛለን። ይህ በረራ እንግዲህ ከዚህ በፊት ሲጠቀስ እንደቆየው የሁለቱን ሀገራት ታሪካዊ፣ ኢኮኖሚያዊ ዲፕሎማሲ እንዲሁም የህዝብ ለህዝብ ግንኙነት በላቀ ሁኔታ ያጠናክራል ተብሎ ተገምቷል። እንግዲህ የኢትዮጵያ አየር መንገድ ከጊዜ ወደ ጊዜ አፍሪካን ከተቀሩት ዓለም ሀገራት ጋር እያገናኘ እያሳሰረ ስራውን እየቀጠለ ነው የሚገኘው። እንግዲህ የዚሁ አካል የሆነውን የሻርጃ አዲስ የበረራ መዳረሻ ከቦሌ ኢንተርናሽናል ኤርፖርት በመነሳት እዚህ ሻርጃ ከተማ ድረስ ያለው ስናስቃኛችሁ ቆይተናል። ከዝግጅቱ ጋር እኔ ወጋየው ሙሉን አብሬያችሁ ነበርኩ። ከቀሪ የኢትዮጵያ ቴሌቪዥን ፕሮግራሞች ጋር አብራችሁ ልትቆዩ በመጋበዝ ለዛሬው በዚያ በቃን። ቸርንስ